ብዙዎቻችሁ እንግዲህ ሰሞኑ ስትጨነቁ ነበረ። ዛሬ በጠዋቱ ደስ የሚል ነገር ይዤላችሁ መጥቻ ያለው ጨረቃዎቹ በአንድ ላይ ሰብሰብሰብ ብለው በጀማ ዛሬ ከች ብለውልናል። በጠዋቱ እንግዲህ ከትናንትና ጀምሮ፣ ትናንትና ቪዲዮ ይለቃሉ ብለን ብዙዎቻችን እየጠበቅን ነበር። ነገር ግን ቪዲዮ አልተለቀቀም። በዛም ደግሞ ብዙዎች የራሳቸውን ሀሳብ፣ አስተያየት በጣም ያስጠላኝና ያስገረመኝ ወይም ያሳዘነኝ ነገር ደግሞ ዩቲዩብ ላይ ሀይሚ ጠፍታለች የሚለው ነገር እውነት እያለቀሱ ምናምን ነበር፣ እንደዛ ሲሰሩ የነበረው በዛ የተነሳ ደግሞ ብዙዎቻችሁ በጣም ነበር የተጨናነቃችሁ። ኮሜንት ለማየት ሞከርኩኝና፣ በቃ ብሩኬ የግድ ፍቅሩ መግለጽ አለበት የግድ ሀይሚ ቀለበት ማድረግ አለባትኝ እንደዚህ እንዳትሆን በጣም ብዙ አስተያየት ነበር ሳይ የነበረውና፣ ትዳር ግን በግድ አይደለም። ገባችሁ አይደል? ጊዜ አለው። ጊዜና ቦታ አለውኝና ራሳቸው ያቀዱበት ቀንና ሰዓት ወይንም ደግሞ ወርና ዓመት አለ በራሳቸው ጊዜ የሚያደርጉት ነገር ነው። ግን ዛሬ እንግዲህ በጀማ መምጣታቸው በጣም አስደስቶኛል። ብዙዎች ሲጨነቁ ነበረ ትናንትና ቪዲዮ አለመልቀቃቸው አንደኛ፣ ሁለተኛ ነገር ደግሞ በመካከላቸው ትልቅ ክፍተት የተፈጠረ ስለመሰላችሁ ማለት ነው። ሲጀምር እኔኮ መጀመሪያ ብያችኋለሁ፣ ሀይሚ ትናንትና የለቀቀችው ዘፈን ለቦር አይደለም አንደኛ ደረጃ፣ ሁለተኛ ደረጃ ደግሞ እሷ ዘፈኑን ትልቀቀው እንጂ ቪዲዮ ያልሰሩበት የራሳቸውን ምክንያት ይኖራችኋል፣ ግን በዛ ዘፈን ስር በጣም ብዙቻችሁ ተገቢ ያልሆነ ቃላትን ተጠቅማችኋል። ለዚህ ደግሞ ራሳችሁ እንግዲህ ልታፍሩበትም ትችላላችሁ። ምክንያቱም ነገሩን ገብታችሁ ውስጥ ድረስ አታጣሩ። እንደዚ አይነት ቃላት መናገር የለባችሁም። በዛም ደግሞ ሀይሚዬ ተበሳይታለች፣ እንደተናደደች የሚያስታውቀው ለእያንዳንዳችሁ ደግሞ በጣም የሆነ እንዴት ነው ቃልን ለፊ ለተናገራችሁ ኮሜንት እየመለሰችላችሁ ነበረ። ዛሬ ግን በጀማ ሰብሰብሰብ ብለው መጥተውልናል። እንግዲህ የበለጠ እኔ ያስደሰተኝ ሁሉም ባንድ ላይ መምጣታቸው ሀይሚ፣ ቡራ፣ ሀሰን፣ ማሂ እንደዚሁም ፍፄ፣ ሙቤ በአጠቃላይ ብቻ ሁሉም ባንድ ላይ መተውልናል። በተለይ ደግሞ ሙቤ ከመካከላቸው በጣም ለረጅም ወራት ርቆ ነበር እንደምታውቁትኝና፣ ዛሬ ግን በአንድ ላይ ስለመጡ በጣም ደስ ብሎኛል ከምታስቡት በላይ ማሂ ቤት ነው የተለቀቀው። ፎቶ ቪዲዮ ደግሞ ማታ ይለቀቃል። ዛሬ አፍጥር ወይም የሚያፈጥሩት በማሂ ቤት ነው ሁሉም ተሰብስበው ማለት ነው። ቪዲዮ ትናንትና የተሰራው ገባችሁ፣ የሚለቀቀው ደግሞ ዛሬ ነው። ለምን ካላችሁ ትናንትና ቪዲዮ ያልሰሩበት ምክንያት አንደኛ ሀይምዬ ተናዳ ነበር፣ ኮሜንተሮች በጣም አናደዋታል። ሁለተኛ ነገር ደግሞ ማሂ ቤት ቪዲዮ ስለሰሩ ቪዲዮ ተሰብስበው አፍጥር ማሂ ቤት ስለነበረ ቪዲዮ የተሰራው ትናንት ነው ግን የሚለቀቀው ደግሞ ዛሬ ነው። ፎቶውን ቀደም ብለው አብስረውናል፣ ለቀውልናል። በጣም ደስ ብሎኛል። በተለይ ደግሞ ሙቤ አብሯቸው ስለሆነ ከመካከላቸው ለረጅም ጊዜ ጠፍቶ ነበር። ከምታስቡት በላይ ታውቃላችሁ። ቡታጅራ ላይ ሀይሜ ለሙቤ ልክ እንዴት ብዬ ልንገራችሁ፣ እነ ወንድሞቿ የሀይሜ ወንድሞች አዲስ አበባ ከመጡ በኋላ ሙሉ ኃላፊነት የሀይሜን ኃላፊነት የወሰደው ሙቤ ነበረ። ገባችሁ? የወንድሞችን ቦታ ተካለሁ እያለ ብዙ ጊዜና ሀይሚ ይም እንደዛው ሀይሚ ለሙቢ ሙቢ ለሀይሚ ነበረ ሲኖሩ የነበሩ አዲስ አበባ ከመጡ በኋላ ግን ከተወሰነ ጊዜ በኋላ ሁሉም ብትንትናቸው ወጣ። ሁሉም የራሳቸውን መንገድ መረጡ። ዛሬ ግን ሙቪ አንድ ላይ ስለመጣ ደስ ብሎኛል። ወንድሜ ትልቅ ደረጃ ደርሰ ማየት ፈልጋለኝ። ሀይሚና ቡራን በአንድ ላይ መምጣታቸው በጣም ደስ ብሎኛል። እንግዲህ ያው በመካከላቸው ጭቅጭቅ ነበረ ጥል አይደለም። ይሄ ደግሞ የፍቅር ምልክት ነው እንጂ ሌላ ነገር አይደለም። ቤተሰቦች የገባችሁ፣ ብዙ መጨናነቅ አያስፈልግም። አስፈላጊም ደግሞ አይደለም። ፍጹም ደግሞ የነ ሀይሚ የነ ቡራ መከታ ወንድም፣ ጥላ ከለላ፣ ጋሻ ትላላችሁ አብሯቸው ከች ብሏል እና የዛሬው ቪዲዮ ሁላችሁንም ያስደስታችኋል ብዬ አስባለሁ። እኔ በተቻለ መጠን ቪዲዮ ላይም ሆነ በኮሜንትም እናንተን ለማረጋጋት እየሞከርሁ ነበር። ምክንያቱም ውስጡን እኔ የተወሰነ ስለማቅ ማለት ነው። ይሄ ጥል ሳይሆን ጭቅጭቅ ነው። በቃ አንድ ሰው ስታፈቅሩት ደግሞ ከዛ ሰው ጋራ ተጨቃጨቃላችሁ። ይሄ የእውነተኛ ፍቅር ይባላል ቤተሰቦቼ እና ሲቀጥል ደግሞ እነ አብርሽ እነ ሩታም ተመሳሳይ ትናንትና ቪዲዮ አልሰሩም ለራሳቸው ወይም በራሳቸው ቻናል ላይ ማለት ነው። እነሱም ደግሞ ሶፊ ጋር ትናንትና አንድ ላይ ተሰብስበው በጀማ እነሩታ እነ አብርሽ እነ ዳኒና እነ ጥቄ አንድ ላይ ሶፊ ቤት ተሰብስበው አፍጥርን እዛ ነው ያፈጠሩት። ቪዲዮ ተሰርቷል። ቪዲዮ ማታ ይለቀቃል። ፎቶ ግን ቀደም ብለው ለቀውልናል ማለት ነውና በጣም ደስ ይላሉ ሁሉም በራሳቸው አይደል ጀማ ጀማ እነሱ ለማስደሰት ከእነሱ ጋር ለማፍጠር ችር ጉድ እያሉ ይገኛሉ። ይሄ ነገራቸው ደግሞ በጣም ያስደስተኛል። ዛሬ ሁሉም ቤት ምርድምቅምቅ ብለው መጥተው ልናል። ቤተሰቦች እኛ ደግሞ የምንፈልገው ይሄን ነው ማማራቸው መድመቃቸው ነውና። በመሀከላቸው ምንም ነገር ክፉ ነገር እንዲገባባቸው አንፈልግም። ሁላችንም ብንሆን ማለት ነው። ዛሬ እንግዲህ ቪዲዮ ሁለቱም ቤት ጠብቁ። ሜይ ቢ እነ ሀይሜ ነቡራ ጋ ደግሞ ይሰራ ዛሬ ቪዲዮ ይለቀቃል። ለምን እነ ማሂጋ ትናንት ስለሆነ የተሰራው ቪዲዮ፣ ዛሬ ደግሞ እነ ሀይሜን ነቡራ ቤትም ቪዲዮ ይለቀቃል ብዬ ተስፋ አድርጋለሁ። ካለቀቁም ያው ቢዚ ስለሆኑ ነው እንጂ ሌላ ችግር አለ ምናምን ብላችሁ የምታናፍሱ ሀይሜ ጠፋች፣ በመካከላቸው ችግር ተፈጠረ፣ ተቆረጠ፣ ተፈለጠ የምትሉ ለራሳችሁ፣ እኔ በጣም አዘንሁላችሁ። ሁላችሁ ግን እህቶቼን አታ አታጨናንቁ በስደት ያሉ እህቶችን አታጨናንቋቸው። በቃ ሌላ ጭንቀት አትሆኑ። ስራቸው ይበቃቸዋል በማለት ቤተሰቦች ባባይ